ሰላም ጤና ይስጥልኝ፣ ውድ እና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ እንደምን አላችሁ እያልኩ ዛሬ ድጋሜ፣ ትናንትና አንድ ቪዲዮ ፖስት ይቻላችሁ ነበር፣ እያብና ኤፍሬም ጥሩ ላይ አይደሉም ብያችሁ ነበረ። ጥሩ ነገር እንጠብቃለን ስንል፣ ነገር ግን ትንሽ ከባድ የሆነ ነገር አይተናል ማለት ነው። እያብ ቡታጅራ እንግዲህ ባለማወቅ ወስዷት ነበር የተንቢጋ ነገር ግን ደግሞ ኤፍሬም እንዳጋጣሚ ሆኖ ነገሮችን የኤፍሬም ጓደኛ ነገሮቹን ለማስተካከል ሊሞክር ነበር። የተጠቀመው ሲስተም ግን ያልጠበቁት ነገር ገጥሟቸዋል። ምንድን ነው የሚለውን ነገር አብረን የምናይ ይሆናል። አጠራጠሩ ያሉ ቪዲዮችን መግቢያ ላይ አሳይቻችኋለሁ። ነገር ግን የተንቢስ ምን አለች? የእያብስ ውሳኔ ምንድን ነው? ኤፍሬምስ ምን አደረገ? የሚለውን የምንነጋገር ይሆናል። እናንተም ደግሞ እንደ ተመልካች ሆናችሁ እነዚህ ልጆች እጅግ በጣም ጨዋዎች እንደነገርኳችሁ፣ በጣም ደስ የሚሉ በፍቅር የሚወደዱ ለሌሎቹ ማስተማሪ የሆነ ስርዓታቸውን ጠብቀው የምናያቸው ዩቱበሮች ናቸው። እንደ ሌሎቹ ዩቱበሮች በጣም የወጣና የሆነ የተጋነነ የሆነ ስህተት የማይሰሩ በጣም ተወዳጅዬ ናቸው ናቸው በእኔ በእኔ እይታ ማለት ነው። እንግዲህ እናንተ ምን እንደምታያቸው እንዴት እንደምትመለከቷቸው ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ፣ ማለት ነው። ቪዲዮ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። እንዲሁም ደግሞ ሼር ብታደርጉ ሞር ለእኔ ትልቅ ጥቅም አለው ማለት ነው። ቤተሰቦቼ እስክሪን ላይ እንግዲህ እዚህ መግቢያ ላይ ስለነ ፎቶዎች እና የምታዩት ወደ ቪዲዮ መጨረሻ አካባቢ ላይ ደግሞ እስክሪን ላይ የሚታዩ ቪዲዮዎች እያያችሁ እነዛን እየተመለከታችሁ እኔ ደግሞ ሀሳብ አስተቴን እዚህ ጋር እሰጣለሁ ማለት ነው። እንግዲህ እንደተመለከታችሁት በቀደም ለታ እያ

ሰው ጋር ህይወት ጀምራለች ብነግርህ አልሰማ ብለህኛል፣ ጥፋትህን ታውቀዋለህ እያለችም ስትናገር ነበር። እንዲሁም ደግሞ በየቲክቶክ ላይ ያጠራጠራሉ ቪዲዮዎችን አብረ ያሳለፏቸውን በፍቅር ጊዜ፣ በደህንነታቸው ጊዜ ያሳለፏቸውን ቪዲዮዎች ኤፍም እየፖሰተ እንዲሁም ደግሞ ሌሎች ሰዎች እየፖሰቱ እያያችኋቸው ነው እና ኤፍሬም በአሁኑ ሰዓት እጅግ በጣም ተጎድቷል። እውነት ለመናገር በጣም ነው የሚያሳዝነው ማለት ነው ኤፍዬ። እንደምታዩት ሁሌ እንኳን አደለም የሆነ ነገር ገጥሞ ዝም ብላችሁ ስታዩት ራሱ ፊቱ የሚያሳዝን ልጅ ነው ማለት ነው። እና ግን አሁን ላይ እጅግ ነው የሚወዳት በጣም ነው የሚወዳት ተናግሯለም፣ በጣም እንደሚወዳት ማለት ነው። እና እሷን የሚወዳትን ልጅ ነው እንግዲህ በድንገት ስህተትህን ምን እንደሆነ አላውቅም ነው እያለ ያለው። እሷ ደግሞ ስህተትህን ምን እንደሰራ ታውቀዋለህ ነው። እዚህ ጋር የሚያጋጫቸው ይመስለኛል። እንደኔ ስመለከት ነገሮችን ላንድ ሰው ትልቅ ስህተት ሆኖ ነው የሚታየው። ያኛው ሰው ደግሞ ሳያቅ ነው ነገሮቹ፣ ምንም ባላወቀበት መልኩ የሆነ እና ሁለቱ ያለመስማማት ነገር ይፈጠራል ማለት ነው። ስለዚህ አሁን ኤፊ የሚያውቀው ነገር የለም ወይ ደግሞ ቪዲዮ አቀናብሮ ተፖስቶበት ነው ወይም ደግሞ እያ የሆነ ቪዲዮ ሲሰራ አይታ ሌላ ነገር መስሏት ጭንቅላቷ ውስጥ አስቀምጣ ነው ለሷ ማለት ነው። ግን ኤፊ ደግሞ ምንም የሚያውቀው ነገር የለም። ይህ ነገር በምን ይፈታል? በመወያየት ነው። ለዚህ ደግሞ ትልቁ መፍትሄ የተንቢ ጋ ነው። ለምንስ ዝም አለች ብያችሁ ነበረ። በአሁን ሰዓት ግን የተንቢዬ ዝምታዋን ሰብራ ከወንድሟ ይልቅ እያብ ትበልጣለች። ከሱ ተጣላሽ ማለት ከኛ ተጣላሽ ማለት አይደለም። መስቀልን አብረን እናከብራለን አትሄጂም እያለቻት ነበር። እያብ ደግሞ በጣም ደክሞኛል፣ ልቤ ተሰብሯል፣ አልችልም እያለች ነበር። ነገር ግን ሁለቱም እልህ ለልህ ተግባብተው ነው እንደዚህ የሆኑት እያሉ ሀሳባቸውን ሲሰጡ ነበር፣ እዛ ጋር ማለት ነው። እና የተንቢ ምናለች መሰላችሁ? ሴት ልጅ ቤቷን ታፈርሳለች፣ ቤቷንም ትገነባለች፣ አይዞሽ፣ እድል ነው እያለች እያብን ስትመክራት ነበር ማለት ነው። የተንቢ በምክርም በማስታረቅም ጀግና፣ ጎበዝ፣ ትልቅ ሰው ናት ማለት ነው። ስለዚህ ኤፍሬም አቃጠልሽ አይደል? አቃጥሎ ሊደፋሽ ነው፣ እስክትከሳ ድረስ ምንድን ነው አርግ የምትላት ነው እያለች አለችው። እንግዲህ እኔ ለአንቺ ነው ያገዝኩ ያለሁት፣ ለሰው አይደለም ከአንቺ ጋር ነው ያለሁት ነው የምትለው። ሴት ልጅ ስትጠቃ አትወድም፣ ምንም ወንድሟ ቢሆን ማለት ነው። ስህተት ካለበት ስህተት አለበት ነው። ስለዚህ ኤፍሬም ግን ስህተቱን ቢያውቅና ቢረዳ እስኪ ላናግራት ነበር እያለ ሲል የነበረው ነገር፣ ግን ሊያናግራትም እድል አልሰጡትም። እሱን አስወጥታ ያው እያብን ከሷ ጋር አድርጋ በንግግር ነገሮችን ለመፍታት ይመስለኛል። ግን እንደኔ ስመለከተው ነገሩ ከባድ፣ እንዲሁም ደግሞ እያብ በጣም ያመረረች፣ ነገሮችን በጣም ያከረረቻቸውና ያሰበችውን ህይወት በአጭር ጊዜ ያቋረጠችው ነው የሚመስለው። አንደኛ ከፊቷ ላይ የሚታየው መናደድ ስብራት በጣም ነው የሚያስታውቀው ማለት ነው። እና በመስቀል ጊዜ እንኳን አደለም፣ ጓደኛሞች እየተጣላ ባልና ሚስትም ይታረቃል። በእኛ ባህል እንዲ ነው። ስለዚህ ምንድን ነው ነገራችሁ እያለች የተንቢም እንግዲህ ሽምግልናውን ያው ይዘዋለች ማለት ነው። ስለዚህ እኔ እንዲታረቁ እፈልጋለሁ። ስለ እውነት እነዚህ ልጆች በጣም ትልቅ ደረጃ እንዲደርሱ የምንመለከታቸው የምናሰባቸው ልጆች ስለሆኑ እያብና ኤፊ እንዲታረቁ እና ወደ ቀድሞ ፍቅራቸው፣ ሰላማቸው እንዲመለሱ የእኔ ትልቅ ምኞቴ ነው። አንድ ነገር ግን ደግሞ መናገር የምፈልገው ምንድነው፣ በአሁን ሰዓት ሶሻል ሚዲያ ላይ የሚወጣ ሰው በጣም ከባድ ፈተናዎች አጋጥሙታል። ያ ማለት እናንተ ያላሰባችሁት ነገር እናንተ ያላቀዳችሁት ነገር ፎቷችሁ ከሌላ ነገር ጋር ተቀናብሮ በተለይ አሁን እረቋል ሁሉ ነገር፣ ኤዲት ማድረጊያዎች በጣም ብዙ ነገሮች አሉ። የማይተዋወቁ ሰዎችን እነዚህ ሰዎች አንድ ላይ ሆኑ የንትናንቺት አደረገባት ተብሎ ይባላል። እና እንደዚ አይነት ነገር ውስጥ ሲገቡ ሁለቱም የሶሻል ሚዲያ ሲሆኑ ነገሮች ሲያጋጥሟቸው በመወያየት በመመካከር ነገሮቻቸውን መፍታት አለባቸው ብዬ ነው ማስበው። ቀደም ሲል እንግዲህ ቪዲዮ እሷ ከመቼው ከሌላ ቪዲዮ ጋር ለመስራት ሞከረች፣ ለምንስ እንደዚ አሰበች የሚለው ነገር ለእኔ ጥያቄ ነው። ምክንያቱም አንድ ነገር በቶሎ ከታታ አታደርጉትም ምንም ብትናደዱ። ብዙ መስዋዕት የከፈላችሁበት እስከሆነ ድረስ ተረጋግታችሁ ነገሮችን ማስኬድ ነው፣ እንደኔ ማለት ነው። ስለዚህ አሁን ምን ይሆናል? መጨረሻ ውስጥ እንዴት ይሆናል? ምን እንጠብቅ? አንዳንድ ኮሜንታሪዎች ውስጥ እነሱም ይመለከታሉ እኮ ጥሩ የሆነ ሀሳብ ብትሰጧቸው በዚህ መካከል ላይ እንዴት አድርገው ተነጋግረው መረዳዳት እንዳለባቸውና ሀሳባቸውን ተስማምተው ተቀባብለው ሀሳብ ለሀሳብ ተግባብተው ማለት ነው። ስለዚህ ይህንን ነገር ፈተው እንዴት ጥሩ ሕይወት ላይ እንደቀድሞ መመለስ እንዳለባቸው ኮሜንት ብትጽፉ ጥሩ ነው። አንዳንዶቹ በዛው እንዲጣሉ እሷ እኮ እንዲናት እሱ እንዲናት ተባብሎ ይጻፋል። እሱንም የሚያ እንትን ሆድ የሚያስብስ እሷንም እንደዛው የሚያደርግ ነገር፣ ይሄ ነገር ደግሞ ከሰው ሰው አይጠበቅም ማለት ነው። ስለዚህ ጥሩ የሆነ ኮሜንቶችን እንድትሰጧቸው በዚህ አጋጣሚ በኔ በኔ ቻናል የምትመለከቱ ይሄንን ቪዲዮ ሁላ ይሄንን እላለሁ እንግዲህ። የተንቢ ወንድሟን ይኸው በመጥረጊያ ይዛ ውጣልኝ ከዚህ አንተን ማየት አልፈልግም፣ እያብ ቤት ግቢ እያለቻት ነው እንግዲህ እያብ ከአንድ ሴት እህቷ ጋር ነው የሄደችው። የሄደችውም ደግሞ እሱ ጋር አይደለም። እንደ አጋጣሚ ሆኖ በድንገት ነው የሄዱት። አላወቁም። ነገር ግን ከሱ ጋር ተነጋግረው ነው። ልጁ ደግሞ ጥሩ ልጅ ነው፣ ለማስታረቅ የሞከረው ሙከራ ነው እና ለእናንተ ብዬ እኮ ነው። አንተ ስራን ታቀልቆ ጠብቅ እያለች ስታስፈራራው ስለነበረ፣ እያው ልጁ ደግሞ እኔ እኮ ለእናንተ ብዬ ነው እያላት ነበረ። ነገሩ ግን የተንቢ ጋር በማድረሱ በጣም ደስ ብሎኛል። ከዚህ በኋላ የተንቢ ችግሩን በደንብ ትፈታዋለች ብዬ ሙሉ እምነት አለኝ። ተመልካቾች፣ የኔ ሀሳብ ይህ ነው። ከስታለች፣ እሷም እሱም ከስቷል፣ ተጎድቷል። በጣም ከጥቅም ውጭ ይሆናል። በእርግጥ የተንቢ በጣም ተወዳለች። ወንድሟን እንደምታውቁት ባለፈው ብዙ ብዙ ነገር ነው የሆነችለት እና አሁንም ኢፍዬ ደስታ እንዲመለስ እንመኛለን። የሁለቱም ደስታቸው እንዲመለስ እመኝላችኋለሁ። ይህንን ሀሳብ ከወደዳችሁት እንግዲህ ሸር ላይ ማረጋችሁን እንዳትረሱ። ባይ ባይ። ሰላም።